አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንደምን አላችሁ እያላችሁ በታለምዳር ሰላማቸ ይዛ፣ ውድ ሀገሬ ልጆች፣ አላህ ይጠብቃችሁ፣ ከእንደዚህ አይነት መከራ ይጠብቃችሁ። እንግዲህ በየሶሻል ሚዲያ ላይ ደላላ መቸም ሱብሃን አላህ አላህ የስራችሁን ይስጣችሁ፣ አይለፍላችሁ። የሰውን እንባ እንደዚህ እንግብግብ እያደረጋችሁ የምታስለቀሱ እንደው እንጃ። የልጆቻችሁ ለልጆቻችሁ ጥሪት የምታስቀምጡ ግፍ ነው ግፍ ማለት ነው። የጥሪት ግፍ መቼም የሰው ልጅ ዛሬ እናንተ በልታችሁ ብታድሩ፣ መጥፎ ስራ ለእናንተ ባይሆን ለልጆቻችሁ የእጃችሁን ትሰጣላችሁ። ኸይረ ስራ ይዘገያል እንጂ ለራሱ ነው። ይቼታችን እንግዲህ እንደ ማንኛውም አገራችን ሴቶች እየተሰደድን ነው ያለ ነው። ሁላችንም በስደት ነው ያለ ነው። ሀቂቃትን ማለት ነው። ወላ ወንድ ልጅ ተሰዶ ራሱ ጥሮ ግሮ ማስተዳደር ሲገባው፣ በሱ ፋንታ እኛን ብዙ ዋጋ እየከፈልን ያለ ነው። አልሐምዱሊላ የሁለት ልጆች እናት ናት። ከዚህ በፊት ኩዌት ተሳፍሬ ነበር፣ ጠፍቼ ተይዤን ወደ ሀገር የገባሁት እያለች ነው እና ደላለዋ ኮንትራት መድ እፈልጋለሁ ስትላት አይ ተገኝቶልሻል በቃ። ኮየት ተጃለች። አይ ኮየት ጠፍቼ ነበር ከዚህ በፊት። አይ ችግር የለውም መግባት ትችያለች። ችግር የለውም ብቻ ወረቀትሽን ምናምን አምጭ እንጨርስልሻለን ብለው ብር ተበድራ እንግዲህ ወደ ሰባሺ ምናምን ብር ተበድራ ብረሰሷን ጨርሳ ችግር የለም። ለምን ኤጀንሲ ቁጭ ብላችሁ እናንተ ተከንስለው የገቡት እህቶች በጠፍ ጠፍተው እንደገና መግባት እንደማይችሉ እያወቃችሁ? ለምንድን ነው ታልፊያለች ብላችሁ እንደዚህ ከቦሌ ከመጣር ውስጥ ነው የተመለሰችው። ይችልች እያለቀሰች እያለቀሰች ማለት ነው። አቤት ግፍ፣ አቤት ግፍ! እናንተ ማለት ነው ጨካኞች። አንድ ሰው እዚህ ሀገር፣ ማንኛውም ሀገር ላይ የሆነ ችግር ፈጥሮ ተገባ ኮምፒውተር ላይ ሲስተም ላይ አለ። ማንም መግባት አይችልም። እሷ ግን እሺ ካለፍኩኝ ብላ ብር ከበድራ ሁለት ሴቶች ልጆቿን ትታ ተሰደደች። ግን እዛ ቦሌ ውስጥ ስትገባ ኮምፒውተር ላይ ሲመታ፣ ስሟ ፓስፖርቷ ሲመታ በፊት ወጥታ ክስ እንዳለባት ወጣች፣ ወጣባት መግባት አትችይም ብለው መለሷት። ይቺ ልጅ እንግዲህ እያለቀሰች እያለቀሰች ያአላህ ወላሂ ምን ማለት ትችላለች? ሲላት የሚቀርጻት ሰውዬ እንደው ምን ማስተላለፍ ትችላለች? በአላህ ቤተሰቦች እንዳይሰሙት እንዳይሰሙት እያለች እንደዚህ እጇን እያርገበገበች ማለት ነው። ምን አፋለኝ። አስቡት እንግዲህ ወንድሜ ጋር ልጆቼን ወንድሜ ጋር ትቼን የመጣሁት ያልፍልኛል ብዬ ሰርታ ለመቀየር ማለት ነው። ምን አለበት ተበድራ ይህንን ብርስ፣ እንዴት ነው? እረ አሏህ አንፍሩ፣ ወላሂ አሏህ አንፍሩ። እናንተ እኮ ምላችሁ ማንኛውም አይገንስም ቢሆን ምላችሁ ቁጭ ስትሉ በስራችሁ ተማምናችሁበት ህዝብ ልታገለግሉ ነው እንጂ ህዝብን እንደዚህ ደምን በማስለቀስ የስራችሁን ታገኛላችሁ ማለት ነው። ግን ዛሬ ይች ልጅ እምባ እየረገፈ ወላሂ እንዴት እንደምታሳዝን! በነገራችን ላይ ልጅቷም ደግሞ እህቶቼ ማለት ነው፣ እኔ እንደኔ መናገር የምፈልገው ማንኛውም ሀገር እነሱ ይሆናል ብላችሁ ብታማክሩ ው የሚያቅ ሰው ይሆናል የምትሉት አሁን ዶክተርም ቢሆን ያዘዘላችሁን መድኃኒት ተጠቀሙት አላችሁ ው መጠቀም ነው ያለበት፣ ገባችሁ። እነሱም የሙያው አካል ስለሆኑ በቃ የሆነ ግንኙነት ያላቸው ነገር የሚያውቁት ነገር ይመስለናል ግን ራሳቸው ደግሞ መጠርጠር አለብን። እህቶችን እንደዚህ አይነት ሀገር ሄዱ ስትባሉ አይ ከዚህ በፊት እኮ ሞክሬ ተመልሻለሁ ወይ ይሄ ነገር ችግር አያመጣም ወይ። አሁን እቺ ልጅ ብዙ ሚዲያ ላይ እንደዚህ ወንድማችን ቀርጾ ሸራረጋት እንጂ ብዙ ልጆች አሉ የሚያለቅሱ ማለት ነው እየተመለሱ። እዚህም ሀገር ቢሆን ሳዑዲም ቢሆን ብትመጡ አንድ ጊዜ ካንስል ከተደረገ መግባት አይቻልም። እንደገና ገደብ አለው ማለት ነው አሁን በፊት እስከ አምስት ዓመት ነበር። አሁን አላሁ አለም ስንት አመት እንዳደረጉት ካንስል ተደርጎ ተወጣ። አንድ ሰው ከአምስት አመት በኋላ ሲስተሙ ላይ ሳልጠፋ መግባት አይችልም ይላሉ አይደለም። እና ያንን ደግሞ ማስታወስ አለብሽ አንቺ ምህቴ። ያው እንግዲህ መስሎሽ ሄድሽ ደላላ ማለት ነው አታሉሽ። እና በዚች በዚች ትምህርት ውሰዱ ሁላችሁም መምጣት የምትፈልጉ ስደት እንሰደዳለን ብላችሁ የምታስቡ ግን ከዚች ከልጅ ከተማሩ መታችው ከከስላቸው ተገባችሁ በኋላ አገር አትሂዱ። አትሂዱ ሌላ ሀገር ሂዱ። አላህ ሀገራችንን ሰላም ያድርግልን። አንድ ነገር ሲመጣ በሁሉም ላይ ሊያስተምር ነው የሚመጣው ማለት ነው። አንድ ነገር ሲመጣ በቃ ልንማርበት ይገባል። አሁን ይቺ ልጅ እንግዲህ አስቡ። ትታለቅስ ታሳዝን። እንግዲህ ያንን መቶ ሺህ ብር ሊቀርብ አካባቢ የደረሰ ብር ተበድራ ነው፣ ብር ሦስት የጨረሰችው ተበድራ ልጆቿን ትታ ነገ ጧት ያልፎልኝ ሁለት አመት ሰርቼ እመጣለሁ ብላ እንደገና እዛ ተደረሰች በኋላ ትመለሻለች ስትባል ምንድ ነው የምትለው? እ ስሜቱ እንዴት ነው አስቡት። ተበድራችሁ፣ እረ ብስሚላ፣ ከባድ ነው፣ ከባድ ነው ወገኖች። ቢሮ ላይ ቁጭ ብለው ሰውን የሚደልሉ ደላሎች፣ በሰው ህይወት የሚጫወቱ ለዛሬው ሊጠቀሙ ይችላሉ። በልተው ሊተኙ ይችላሉ። ልጆቻቸውን ሊያበሉ ይችላሉ። ጥሩ እንጀራ ሊያበሉ ይችላሉ። ሊያለብሷቸው ይችላሉ። በእነሱ ገንዘብ፣ በሚስኪኑ ገንዘብ፣ ተበድሮ ባመጡት ገንዘብ ስንት መከራ ውጣ ውረድ እንቅልፍ አተው ተሰቃይተው የሰው ፊት እሳት ነው። ያንን ብር ለመበደር ስንት ነገር እነዛም የሚያበድሩት ሰዎች እንሻ አላህ ሄዳ ከፍላ ሰርታ ትከፍለናለች፣ እስኪ ትቀየር ብለው ያበድሯትም ሰው በቀንነት ነው፣ ግን እናንተ ማለት ነው። እናንተ እዚህ ቁጭ ብላችሁ ረኒ እንጃ፣ እኔ እንዴት ብዬ እንደምናገር አላውቅም። ቁጭ ብላችሁ የሰው ገንዘብ አሁን የዚች የልጅ እምባ አላህ ይቅር ይላቸዋል። እንዴት እንደምታለቅስ እንዴት እንደምትንሰቀሰቅ ላያት ሰው በጣም ነው የምታሳዝነው፣ በጣም እና ብዙ እህቶች ሊኖሩ ይችላሉ። እንዳጋጣሚ ይቺ ልጅ ሚዲያ ላይ ወጣች እንጂ ብዙ ምን ችግርም የለ። ተሄዳላችሁ፣ እንደዚህ ተው፣ ለብራችሁ ነው። በቃ እነሱ ማለት ነው ለብራቸው፣ ለብራቸው ነው የሚሆነው። እና ቤተሰቦቼ አላህ ከእንደዚህ አይነት ነገር ይጠብቃችሁ፣ ሀገራችንን ሰላም ያድርግልን። እኛ ሴቶች ለሀገራችን ጥሩ ጥሩ ዜጋዎች ለመውለድ ወላሂ ስደት ነበረ ወንድ ልጅ ጥሩ እግሩ ሴትን ለማስተዳደር እሷ ልጆቿን ለመሰደድ ተነሳች። እናት ልጆቿን ተታ ትትሰድር ልጆቿ ስንት ስቃይ ሁለት ዓመት ሙሉ ስንት መከራ ነው። እናት እኳ ገበያ ሄዳ እስከምትመጣ ድረስ ስንት ስቃይ ነበር የምናየው ማለት ነው። ገበያ ሄዳ በር በር እያየን እቤት እኳ አንቀመጥም እናቴ የመጣች ቀረች እያል አስሬ ስንወጣ ስንገባ ነበር። ግን ሁለት ዓመት ሙሉ መስዋዕት መክፈል ያልፍልኛል ብለን ነው እንደዚ የምንሰቃየው ማለት ነው። ከባድ ነው፣ ከባድ ነው። ለማንኛውም ስደት ምንም አያቁም። አገራችን በችግር ላይ ነው ያለችው። አገራችንን ሰላም ያድርግልን። ወላሂ የኑሮ ውድነት በጣም እየተባባሰ ስለሆነ ህዝቡ ደግሞ ያለው አማራጭ እየተበደረ መሰደድ ነው። ስደት ላይ ብዙ የሚሳካላቸዋለ፣ ብዙም አይሳካላቸዋል። ነሲብ ነው እንግዲህ እና አላህ አተሰሪ ሯሌልም አንድ ሀገራችን ሰላም እስከሚያደርግልኝ ድረስ ግን የመጣችሁበት ሀገር ሁለተኛ ተነስላችሁ የሄዳችሁበት ሀገር በተለይ ደግሞ ጠፍታችሁ የሆነ ነገር አድርጋችሁ መልሳችሁ መግባት አትችሉም። ሲስተም አለ ወላሂ፣ ኮምፒውተር የያዘው ነገር አይለቅም እና መልሶ መግባት አይቻልም፣ ወላሂ አይቻልም። እኔ ከዚህ በፊት መጀመሪያ ስመጣ ያው በኡምራን የመጣሁት ግን ኢቃማ ያላመጣ ሄጄ ወረቀቱን ከዚህ ሰዎች የሰጡኝ ሄርኩኝ ሀገር ፓስፖርት ይዤ እዛ ሳሄድ ፓስፖርት ወይስ ሌላ ፓስፖርት ያወጣሁት ሌላ ፓስፖርት አውጥቼ ተሰጠኝ። ባሲቼ ኢሚግሬሽን ይጂ ተሰጠኝ ሌላ ፓስፖርት አዲስ ፓስፖርት ይዤ መጣሁ ማለት ነው። ከዚህ መውጫ ነበር። ከዛ ሄቴ ታላቅ ሄቴ እስኪ የበፊቱን ፓስፖርት አምጪው ያሁን ተቀበልሽ ማሻላ በላ ሷ በነጹ ልቦ ነው አየችውና በቃ እኮ ይሄ እኮ ተጠቅም ውጭ ማለት በቃ ይቀደድ እያለች እንደዚህ ትታገላለች ልትቀደው ያላት ወላሂ ስብሃናላ ያላ ነገር አትክሪ ሲለኝ፣ ልትቀደው ብትል ማሻላ፣ ደብተሩ ብዙ ነው የዝኛው፣ ካፊፍ ነው የዶሮው ፓስፖርታችን፣ ደብተሩ ብዙ ነው እያለች ልትቀደው፣ ዙባላ ልትጥለው። እኔም ዝም አልኳት። እንጃ ምን እንደነካኝ አላውቅም፣ ግን አልቀድድም አለ። እሷ እንደዚያ እየጠመዘዘች ብትለው፣ አንድ ነገር ወረቀት ስትፈልጉ መረጃ እንዳይወጣ ቀዳዳ አድርጎ ዙባላ ውስጥ ነው የሚጠለው አይደል? እሷ እንደዛ ልታደርገው ከዛሬ አምጪ ረኳትና ተቀበልኳት። ማስታወሻዬ ነው እኮ የልጅነት የወጣሁበት፣ ስለዚህ እኔም ማስታወስበት ነው ስደት መጀመሪያ የወጣሁበት ስለሆነ ቦርሳዬ ውስጥ አስቀምጠዋለች። ሻንጣዬ ውስጥ አምጪ ብዬ ቀመኋት፣ እንቢ ታላት። በኋላ ዙባላም የዙባላ ማስቀመጫ ጠገብ እዛ ውስጥ ልትከተሙ ላይ አላለ አትጥይም፣ አንጪ ብዬ ተቀብዬ ቦርሳዬ አደርኩትና፣ እሷ በዛ ነው። ከዛ ስመጣ አዲስ አበባ ሄድኩኝ። አዲስ አበባ ስመጣ ልመጣ ስል ወደዚህ ለበረራዬ ስገባ ቢሮ ውስጥ ገብቼ መጀመሪያ ተሳውደ የመጣሽበትን ፓስፖርት አምጪ አለችኝ። ለምን አልኳት። እሱ ነው የሚያስፈልገው፣ እዛም እኮ ከሌለ ይመልሱሻል ከቦሌ ውስጥ አለችኝ። ከመጣር ውስጥ ይመልሱሻል። ይሄ ነው ላዚን የገባሽበት፣ እዛ ሲስተም ውስጥ ተዝ ነው ወደዛ የሚገለብጡት። ይሄ ነው እንዳትጥ ያማን አለች፣ ማለት ነው። አስቡት። የርዝቄ ነገር አሁን ድረስ ሁልጊዜ ትዝ ይለኛል። አላህ የጠበቀው ሰው ምንም አይሆንም። አልሐምዱልላህ፣ አላህ ቅሪብ ይለኝ። ወረቀቴ ፓስፖርት የተቀዱ እኔም ከቦሌ እመለስ ነበር። ከዚህ ብንሸኝሽ እዛ አትሄጂም፣ የወጣሽበት ላዚም መኖር አለበት። ከዛ አገር የመጣሽበት አለ። ከዚህ ኤምባሲ ጨርሼ የሄድኩበት ፓስፖርት ስለሆነ አሳድሼው፣ በግልባጩ ግን ሌላ ፓስፖርት ስለወደቀ ሌላ ፓስፖርት ማውጣት ስላለብኝ ሌላ ቀይሬ አወጣ እና እንደዚህ አይነት አጋጣሚ አለ የሆነ የወጣችሁበት መረጃችሁን በእጃችሁ መያዝ አለባችሁ። አይጠቅምም የራሱ ጉዳይ ብሎ መጣል የለብንም። ገባችሁ አይደለም? በቃ ይሄ ነገር ለእኔ አይጠቅመኝም በቃ አምጡ ትባላላችሁ እና ወረቀታችሁን ምናችሁን ተጠንቀቁ እህቶቼ ማለት ነው። አይረባም ሲሎቹ ምንም አይከብዳቸውም። መረጃ ያለው ነገር መያዝ ነው ያለብን። አምጫሉኝ ይዘም ስመጣ የድሮ የወጣሽበትን አምጫሉ ሰጠኋቸው። መጣ ስገባ አይተው ተገለበጠ ተጠቅባቸው አይደለም ቤተሰቦቼ አላህ ይጠብቀን ተንደዚያ አይነት ሙሲባ አላህ ይጠብቃችሁ ሰላም ለሀገራችን ሰላም ለህዝባችን ሀገራችንን ኢቶን ሰላምን ያምጣልን ወገኖቻችን ተመሰደድ አውጥቶን በሰላም በደስታ የምንኖርባት ሀገር ያደርግልን ይችህታችንም እንግዲህ እንደው የእንባዋን አይተው ከዛው መልሰው እንደገና የሚሰዷት ወገን ይህለቅላት ነው የምለው አብሽሬ እንደው በእኔ ወጭ እልክሻ ብሎ አንድ ደጋግ ሰው መቼም አይጠፋም። በዚች ምድር ላይ በነገራችን ላይ ደጋግሰው በመኖሩ ነው እኛም የምንኖረው እንጂ አለበለዚያ ሁላችንም ጠፊ ነን። አላህ ይድረስልሽ እህት። ዓለም በጣም ነው ያሳዘነች። በጣም ነው የምታለቅሰው፣ በጣም ነው ልቧ የተሰበረውና አላህ ይድረስልን። ከመጥፎ ነገር ይጠብቀን። ላይ ኪሸራ አድርጎ ሰላማቸው ብዝ ትተረፍ ይበልልኝ። አላህ ሀገራችንን ሰላም ያደርግልን። አሁንም ደጋግ የምንዱ ምናደርገው አገር ሰላም ሲሆን ነው። አገር ሰላም ይሁን። እኛ ብንሰደደው አገራችን ሰላም ቢሆን አንሰደድም የትም ሀገር። ግን የሀገራችንን ሰላም አለመሆን፣ የኑሮ ውድነት፣ ሁሉም እየተሰደደ ነው ያለው ሁሉም በስደት ላይ ነው ያለው። እና አገራችንን ሰላም ያድርግልን። ላይክ ሸር፣ ሰብስክራይብ አድርጉ። ወላሂ የጠብቃችሁ ወገኖች፣ ግን ተማሩ። ደላላን አትመኑ።